የተከበሩ አቶ አገኘው ተሻገር የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤና የእለቱ ክብር እንግዳ፣ የተከበሩ ወይዘሮ አዳነች አበበ የአዲስ አበባ ከተማ አስተዳደር ከንቲባ፣ የተከበሩ ወይዘሮ ሎሜ በዶ የኢፌዴሪ ሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ፣ የተከበሩ ወይዘሮ ሳዕዳ አብዱረህማን የጨፌ ኦሮሚያ ምክር ቤት አፈጉባኤ፣ የተከበሩ ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ የደቡብ ምዕራብ ኢትዮጵያ ክልል ምክር ቤት አፈ ጉባኤ የተከበሩ ወይዘሮ ፋንታይ ከበደ የስዳማ ክልል ምክር ቤት አፈ ጉባኤ የተከበሩ ወይዘሮ አሲያ ከማል የአፋር ክልል ምክር ቤት አፈ ጉባኤ የተከበሩ አቶ ሱልጣን አብዱሰላም የሀረሪ ሕዝቦች ክልል ምክር ቤት አፈ ጉባኤ የተከበሩ ወይዘሮ አሚና አብዱልከሪም የሀረሪ ጉባኤ ምክትል አፈ ጉባኤ የተከበራችሁ የከተማችን አስተዳደር አስተባባሪ ኮሚቴ አባላት፣ የተከበራችሁ የምክር ቤታችን ከፍተኛ አመራሮች፣ የተከበራችሁ የአዲስ አበባ ከተማ አስተዳደር ካቢኔ አባላት፣ የተከበራችሁ የአዲስ አበባ ከተማ ምክር ቤት አመራርና አባላት፣ የተከበራችሁ የክፍለ ከተማ አመራሮችና የምክር ቤት አፈጉባኤዎች፣ የተከበራችሁ የሀገር መከላከያ የፖሊስና የጸጥታ አካላት የተከበራችሁ ከሁሉ ክፍለ ከተሞች በዓሉን ለማክበር የተገኛችሁት ነዋሪዎች፣ ሴቶች፣ ወጣቶች፣ የመንግስት ሰራተኞች፣ ሰራተኞችና የትምህርት ማህበረሰብ ተወካዮች፣ የተከበራችሁ አዲስ አበባ ሃይማኖት ተቋማት አመራሮችና የሃይማኖት አባቶች፣ የተከበራችሁ የአገር ሽማግሌዎች፣ አባ ገዳዎችና አደ ሲንቄዎች። የተከበራችሁ የህፃናት ፓርላማ ተወካዮች፣ የባህል ቡድንና የሚዲያ አካላት የተከበራችሁ ጥሪ የተደረገላችሁ እንግዶች ከሁሉ አስቀድሜ ዲሞክራሲ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በከተማ አስተዳደራችን በድምቀት ሲከበር የቆየው ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል አከባበር ማጠቃለያ ላይ እንኳን ደህና መጣችሁ ማለት እፈልጋለሁ። በሀገር አቀፍ ደረጃ በማዕከላዊ ኢትዮጵያ ክልል በውሳና ከተማ ለሚከበረው በዓል ዋዜማ እንኳን በሰላም አደረሳችሁ አደረስን እላለሁ። የብሔር ብሔረሰቦችን ቀን ማክበር ማለት ህገ መንግስቱ የጸደቀበት ቀን መዘከር ማለት ነው። ህገ መንግስቱ መዘከር ማለት ደግሞ ይህ ህገ መንግስቱ ላስገኘው ጥቅሞችና ድሎች እውቅና መስጠት፣ ድሎችን አስፍቶ ወደ ቀጣይ ከፍታ ለማድረስና ፈተናዎችን ተሻግሮ ወደ ብልጽግናችን ለመድረስ ለዝላይ ላይ መዘጋጀት ነው። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በአንድ በኩል የኢትዮጵያን ብዝሃ ማንነቶች መልኮች ማድነቂያ፣ በሌላ በኩል ደግሞ ብዝሃነቱን ለማስተናገድ የሚያስችል ስርዓት የመገንባትና ብዝሃነት ውበታችንና የጥንካሬያችን መገለጫ እንዲሆን የምናሳይበት መድረክ በመሆኑ ትልቅ ትርጉምና ፋይዳ ያለው ነው። ይህን ፋይዳ ተገንዝበን ባለፉት 19 ዓመታት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን ስናከብር ቆይተናል። ዘንድሮም ለሀያኛው ጊዜ እያከበርን እንገኛለን። በከተማችን አስተዳደር ደረጃ የበዓሉ አከባበር በዋናነት በዲሞክራሲያዊ መንገድ በሚፈጠር የጋራ መግባባት ህብረ ብሔራዊ አንድነትን ለማጎልበት በሚያስችሉ ተግባራት ላይ በማትኮር በህገ መንግስት አስተምሮ በህዝብ ለህዝብ መድረኮች፣ በንግድ ባዛርና ኤግዚቢሽን፣ በበጎ ፍቃድ ተግባራት እንዲሁም የእርስ በእርስ ግንኙነት ቅርርብን በሚያጠናክሩ የጋራ ስፖርታዊ እንቅስቃሴዎችን ሲተገበር ሰንብቶ እነሆ ዛሬ ወደ ማጠቃለያ ደርሷል። በእነዚህ በዓል ምክንያት በማድረግ በተከናወኑ ተግባራት በጥቅሉ ከሁለት ነጥብ ዘጠኝ ሚሊዮን በላይ ህዝብ የተሳተፈበት በከተማዊ ሀገራዊ ጉዳዮች ዙሪያ በመግባባትን ለመፍጠር ተጨማሪ ስንቅ የተሰነቀበት በብዙ ሚሊዮኖች ግብዓት የተካሄደባቸው የብዙዎችን ህይወት የሚታደግ ደም በመለገስ ልገሳ የተገኘበት ለብዙዎቹ ሳቅ ምክንያት ሆነን ማዕድ ፍቅርን የተቋደስንባቸው ናቸው። የብልጽግና ሳቢ ውጤት የሆነው ሰው ተኮርነት የመደመር አመራር ውጤት የሆነው ልማት እንዲሁም የከተማችንና የሀገራችን የብልጽግና ራዕይ ተጨባጭነት ማሳያ የሆኑ የልማት ስራዎቻችን ከመላ አገራችን ከተወጣጡ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ የሃይማኖት አባቶችና ልዩ ልዩ የማህበረሰብ ክፍሎች ጋር በጋራ ለማየትና ለማድነቅም እድል የተፈጠረበት ነው። ጉብኝቱ ከተማችን የብልጽግና ተምሳለት ለመሆን እያደረገች ያለውን ያሳየ የብልጽግናችን አይቀርነት ለማረጋገጥ ያስቻለ ነው። በሀገራችን የተፈጠረው ከፍተኛ ህዝባዊ የለውጥ ፍላጎት ተከትሎ ወደ ስልጣን የመጣው በክቡር ጠቅላይ ሚኒስቴር ዶክተር አብይ አህመድ የሚመራው የለውጥ አስተዳደር ባለፉት ሰባት ዓመታት ሀገራችን በልዩ ልዩ ስኬታማ የለውጥና የሪፎርም እንቅስቃሴዎች ውስጥ አሳልፏል። በዚህ የትራንስፎርሜሽን መንገድ በሀገራችን ነግሶ የነበረውን ከፍተኛ የፖለቲካዊ ውጥረትና የህዝብ ልማት የመልካም አስተዳደር እና የኢኮኖሚያዊ ተጠቃሚነት ጥያቄ ለመመለስ የሚያስችሉ ግዙፍ ኢኒሼቲቮችን የልማት፣ የለውጥና የመሰረተ ልማት እቅዶች እንዲሁም ኢትዮጵያን ወደ ቀድሞ አንድነትና ክብሯ መመለስ የሚያስችሉ ኢኮኖሚያዊ ሪፎርሞችን በመንደፍ በተግባር ክቡር ጠቅላይ ሚኒስቴር ዶክተር አብይ አህመድ ተአምራዊ ለውጥ ማስመዝገብ መቻላቸው ይታወቃል። ከተማችን አዲስ አበባን ባለፉት ሰባት የለውጥ ዓመታት በዳግም ውልደትና በብሩህ ተስፋ ማዕበል ውስጥ አልፋለች። እጅግ ስኬታማ በሆነ ጉዞ ውስጥም መዲናዋ ወደ ተጨባጭ ተስፋ በማሻገር ሂደት የከተማዋ ከንቲባ የሆኑት ወይዘሮ አዳነች አቤቤ የተጫወቱት የማይተካ ሚናና የሰጡት ቁርጠኝነት አመራር እጅግ ግዙፍ ነበር። ከዚህም በተጨማሪ ስራዎቻችን ሁሉ ህፃናትን፣ ሴቶችን፣ ወጣቶችን እንዲሁም የሀገር ባለውለታ አረጋውያን፣ አካል ጉዳተኞችን በስፋት ተጠቃሚ ያደረገ ብሎም ባለብሩህ ተስፋ ትውልድን መቅረጽ ላይ ትኩረት ያደረገ እንዲሆንና ዘመናዊ ከተማ በውብ ሕንፃዎች ከማሸብረቅ ባለፈ ለሁሉም ዜጎች ምቹ መሆን እንደሚኖርበት በተግባር አረጋግጧል። አመሰግናለሁ።